ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ዛሬ እየተነሱ ይገኛሉ። እነሱን ጉዳዮች እያነሳሳን ቆይታን የምናደርግ ነው የሚሆነው። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም እንጀምር። በአሰልጣኝ ሩበን አሞሪምና በሰርጂም ራትክሊፍ መካከል አንዳንድ ያለመስማማቶች ነገሮች እንደተከሰቱ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከሰመኑ በርካታ ምንጮች እንደተናገሩት ከሆነ በተለይ አሰልጣኝ ሩበን አሞሪም በጥሬት ተጫዋቾች የዝውውር መስኮት ልምድ ያለው አጥቂ ቡድኑ ላይ እንዲጨመር ፍላጎት እንዳለው ነው መረጃዎች የሚያሳዩት። ይሄ ደግሞ ለሰር ጂም ራትክሊፍ ናም ለአሰልጣኝ ሩበን አሞሪም በሐሳብ ላለመጣጣም ወይም ደግሞ ላለመስማማት የተነገረ ነገር እንደሆነ ነው ዘገባዎች የሚያሳዩት። ያን ያክል ትልቅ የከፋ ነገር እንኳን ባይሆን ነገር ግን በዝውውር ጉዳዮች ላይ አሰልጣኝ ሩበን አሞሪም የሚፈልገው ተጫዋች እንዲመጣለት ጥያቄዎችን እያቀረበ እንደሚገኝ ነው መረጃዎች የወጡት። ከእነዚህ መካከል አንደኛው የአጥቂ መስመር ልምድ ያለው ተጫዋችን ማምጣት ነው። አሰልጣኝ ሩበን አሞሪም እንደሚናገረው ከሆነ ቤንጃሚን ሼስኮ ገና ወጣት አጥቂ ሲሆን ሌላኛው አማራጭ ጆሽዋ ዘርክዚም ደግሞ የጨዋታ ጊዜ እያገኘ ካለመሆኑ አንጻር በጥር መልቀቅ ይፈልጋል። ማንቸስተር ዩናይትድ ከእነዚህ ሁኔታዎች አንጻር ተጨማሪ ግብ አስቆጣሪ ማስፈረም ይፈልጋል የሚሉ አይነት ሀሳቦች ናቸው እየወጡ የሚገኙት። ሩበን አሞሪም ቤንጃሚን ሼስኮን የሚመራና እሱን ማሳደግ የሚችል ምርጥ አጥቂ ሆን ዘንድም የሚያስችለው አንጋፋ ግብ አስቆጣሪ ተጫዋች ማስፈረም ይፈልጋል ቡድኑ ላይ ልምድን መጨመር የሚችል እንዲሁ ደግሞ ለታዳጊ አጥቂ ቤንጃሚን ሸስኮን በደንብ ልምዱን ማሳለፍና ማካፈል የሚችል ተጫዋችን ማምጣት ይፈልጋል ይባላል። እንግዲህ ሩበን አሞሪም እንደዚህ አይነት ልምድ ያለው ተጫዋች ቡድን ውስጥ እንዲቀላቀል ፍላጎቱ አለው። ሩበን አሞሪም ቤንጃሚን ሸስኮን የሚመራ ተጫዋች ነው እንዲመጣ ፍላጎቱ የሆነው። በመሆኑም ሩበን አሞሪም ቤንጃሚን ሸስኮ ሊመራ የሚችል ጥሩ አጥቂ ለይተው ቢያዘጋጁም ሰርጂም ራትክሊፍ ግን ይህንን ዝውውር ለማስቆም መዘጋጀታቸውን ነው ዘሚረር የተባለው የመረጃ ምንጭ እየገለጸ የሚገኘው። ሰርጂም ራትክሊፍ ይህ ሐሳብን እንዳልወደዱት ነው የተነገረውም። ሩበናሞሪም ፍላጎት ያሳደሩበት አጥቂን ለማስፈረም የሚንቀሳቀሱ ከሆነ ሰርጂም ራትክሊፍ ጣልቃ እንደሚገቡ ሲገለጽ፣ ይህም በሩበናሞሪም እና በራትክሊፍ መካከል የሚፈጠር የመጀመሪያው የሀሳብ ልዩነት ምልክት ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው የሚገኙት። ፖርቱጋላዊው አለቃ በክረምቱ በሰርጂም ሮትክሊፍ ተገቢ ድጋፍ ቢደረግላቸውም ሮበርት ሌቨንዶስኪ ግን እንደ ዋና አጥቂ ለማስፈረም የሚሞክሩ ከሆነ ግን በሰር ጂም ራትክሊፍ እንደማይጸድቅላቸው ነው እየተገለጸ የሚገኘው። እንግዲህ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለቡድኑ ልምድን እንዲያካፍልና ለቤንጃሚን ሼስኮም ጥሩ ነገሮችን ማካፈል እንዲችል ሮበርት ሌቨንዶስኪ ነው ከባርሴሎና ማስፈረም ፍላጎታቸው እንደሆነ የተነገረው። ነገር ግን ሰርጂም ራትክሊፍ ይህንን ሀሳብ እንዳልወደዱትና እንደማያጸድቁትም ጭምር ነው የተገለጸው ፖርቱጋላዊ አለቃ በክረምቱ በሰርጂም ራትክሊፍ ክሊፍ ድጋፍም እንደተደረገላቸው የምናስታውሰው ነው። በዚህም የሩበን አሞሪም የ37 ዓመቱ ሌቫንዶስኪን የማስፈረም ህልም ከሰርጂም ራትክሊፍ እይታ አንጻር ሊቀር እንደሚችል ሲገለጽ፣ በጥሬት የዝውውር መስኮት ግን አማካይ የማስፈረም ሙከራ ሊኖር እንደሚችል ነው ግምቶች አሁን ላይ በትልቁ እየወጡ እንደሚገኙ ዘገባዎች እየጠቆሙ የሚገኙትም ሌላኛው ከአጥቂ መስመር ጋር ካነሳን አይቀር በማንቸስተር ዩናይትድ ቤት ምናልባት በክረምቱ የተጫዋቾች የዝውውር መስኮት ክለቡን ለቀው ሊወጡ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ጆሹዋ ዘርክዚ እንደሆነ በርካቶች ያምናሉ። የተጫዋች ክለቡን ለቀው ሊወጣ የሚችልበት እድል እንዳለ ይታመናል። ና አስተን ቪላ ጆሹዋ ዘርክዚን ለማስፈረም የሚደረገውን ፉክክር ደግሞ ተቀላቅሏል የሚል መረጃ አሁን ላይ እየሰማን እንገኛለን። ብራይተን እና ዌስትሃም ዩናይትድ ሌሎች የተጫዋቹ ፈላጊዎች እንደሆኑ ከቼንድ ኦፍ ሳይድ የተባለው የመረጃ ምንጭ እየገለጸ ይገኛል። ምናልባት ተጫዋቹ ግን በእንግሊዝ መቆየትን ምርጫውን ካደረገ እንዲሁ ደግሞ የመሰለ ፍድሎችንም ለማግኘት ፍላጎቱ ካለው እነዚህ ሶስት ክለቦች ጥያቄ አቅርበውለታል። ከእንግሊዝ አስቶን ቪላ፣ ብራይተን እና ዌስትሃም ኔዘርላንዳዊውን ተጫዋች ለማስፈረም ፍላጎት እንዳላቸው ከቼንዳ ኦፍ ሳይድ የተባለው የመረጃ ምንጭ ይገልጻል። ነገር ግን በሌሎችም የአውሮፓ ታላላቅ ሊጎች ይህንን ተጫዋች ለማስፈረም ፍላጎቶች እንዳሉ ነው የሚነገረው። በተለይ ግን የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪዮመን ይህ ተጫዋች በቋሚነት እድሎችን ማግኘት የሚፈልግ ከሆነ አሁን ላይ በቋሚነት መጫወት፣ በኔዘርላንድ ብሔራዊ ቡድን በዓለም ዋንጫ ስብስብ ውስጥ መካተት የሚፈልግ ከሆነ በቋሚነት መጫወት የሚችልበትን ክለብ እንዲቀላቀል እንደ ጠየቁት ነው መረጃዎች የወጡት። ስለዚህም በጥር ለመልቀቅ ሙከራዎችን ሊያደርግ ይችላል። ነገር ግን ማንቸስተር ዩናይትድ ይለቀዋል ወይ በትልቁ የሚነሳ ጉዳይ ነው። ምክንያቱም በጥር ተጫዋቾችን ካላስፈረሙና እንዲሁ ደግሞ በአፍሪካ ዋንጫው ምክንያትም የአጥቂ መስመር ተጫዋቾቹ እነ ብሪያን ቤሞ፣ የአስር ቁጥር ተጫዋቹ፣ ከዛ በተጨማሪ እንዲሁ ደግሞ አማድ ዲያሎን ጨምሮ ክለቡን ሊለቁ ስለሚችሉ የአማራጭ እጥረት እንዳይኖርባቸው እነዚህን ተጫዋቾች ማቆየትን ምርጫቸው ያደርጋሉ ተብሎ ይታሰባል። ነገር ግን ከአውሮፓም ሌሎች ፈላጊዎች ያሉት፣ ለምሳሌ ከጣሊያን ክለብ እሱን የሚፈልግ አለ። ሮማ ለምሳሌ የጆሹዋ ዘርክዚ ፍላጎት እንዳላቸው ይነገራል። የጣሊያኑ ክለብ ሮማ ጆሹዋ ዘርክዚን ቁጥር አንድ ኢላማቸው ማድረጋቸው ነው እየተነገረም የሚገኘው አሁን ላይ ስለዚህም በጥር የዝውውር መስኮት ተፎካካሪዎቻቸውን በሙሉ በመብለጥም ይህንን ተጫዋች ሊያስፈረሙት እንደሚሹ ጭምር እየተነገረ ነው ሮማ በክረምቱ ከብራይተን በውሰት ባስፈረሙት ኢቫን ፈርጉሰን ደስተኛ አለመሆናቸው ሲገለጽ በጥርም ውሉን ማቋረጥ እንደሚፈልጉን የተነገረው ይህንን ተከትሎም ቁጥር አንድ የፊት መስመር ምርጫቸው የሆነው ጆሹዋ ዘርክዚን ለማስፈረምም እንደሚቻላቸውና እንደሚሞክሩ ጭምር ነው ግሬን ቤሊ። ከዛ በተጨማሪ ቲቢአር የተባለው የመረጃ ምንጭም ከማንቸስተር ዩናይትድ ጋር በተያያዘ እነዚህን መረጃዎች እያጋራም የሚገኘው የማንቸስተር ዩናይትዱ ተከላካይ ከጥቂት ጊዜያቶች በፊት ሃሪ ማጓየር ብዙ ትችትና መሳለቂያዎች የደረሰበት ተጫዋች እንደሆነ የሚታወቅ ጉዳይ ነው። ከዛ በኋላ ግን ተመልሶ በመምጣቱ ምክንያት ፒተር ክራውችን ጨምሮ በርካቶች አድናቆታቸውን እየሰጡት ይገኛሉ። ፒተር ክራውች ካደነቁት ሰዎች መካከል አንደኛው ነው። ሀሪ ማጓየር በ2019 ክረምት ነበር ከሌስተር ሲቲ በከፍተኛ ገንዘብ ወደ ኦል ትራፎርድ ከመጣበት ጊዜ ጀምሮ አንስቶ ቀላል ጊዜያቶችን አላሳለፈም። ነገር ግን አሁንም በክለብ ውስጥ የሚገኝ ሲሆን አስፈላጊ ተጫዋች እየሆነ መምጣቱ እየታየ ነው የሚገኘው። የ32 ዓመቱ ተጫዋች ነገሮች አስቸጋሪ በሆኑበት ጊዜም ቢሆን ቅሬታ አላሰማም ወይም ደግሞ ለመልቀቅ አልጣረም ነበር። አሁን ደግሞ በማንቸስተር ዩናይትድ ቡድን ውስጥም ቁልፍ ሚና በመጫወትም ተቺዎቹን ጭምር ስህተት መሆኑን እንዳረጋገጠላቸው ነው የሚነገረው። ሃሪ ማጓየር ባለፈው ሳምንት መጨረሻ ላይ ሊቨርፑል ከሜዳ ውጪን ሁለት ለአንድ ባሸነፉበት ጨዋታ ላይ የመጨረሻውን የማሸነፊያ ጎል በመጨረሻዎቹ ደቂቃዎች ላይ ያስቆጠረው እሱ ነው እና ፒተር ክራውች ደግሞ በዚህ አስቸጋሪ ወቅት ራሱን በተቆጣጠረበት መንገድም ደግሞ አመስግኖታል። ፒተር ክራውች እንግዲህ ከትችቶች የራቀ ሀሳብን ነው እንግዲህ የተናገረው ከትችት ከደረሰበት በኋላ ሃሪ ማጓየር አሁን ላይ በትልቁ መመለሱ የሚያስመሰግነው ነገር ነው ሲል የተናገረው ክራውች አንዳንድ ትችቶች እንግዲህ ከፍትህ የራቁና ከመጠን በላይ እየተጋነኑ እንደነበር ይሰማዋል። በፖድካስቱ ላይ ሲናገር ነው ይህንን ሀሳብ የሰጠው ክራውች። ሲቀጥል በጣም በጣም ደስ ብሎኛል ሃሪ ማጓየር። እኔ እኔ እንደማስበው ይህ እንግዲህ ያክል የስድብ መጠን የደረሰበት ሌላ ተጫዋች አለ ብዬም አላስብም። ቤተሰቡን ጭምር እስከ ማጥቃትና ማንነቱን እንዲሁ ደግሞ ሌሎች ነገራቶችን በሙሉ ጭምር እስከ እንግዲህ ማናናቅ ተደርሶ እንደነበር አስታውሳለሁ። እና ያንን ነገር በሙሉ ተቋቁሞ አሁን ላይ ግን እዚህ የደረሰበት ነገር በጣሙን አስደስቶኛል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ፒተር ክራውች ነው ይህንን ሀሳብ የሰጠው። እኔ እንደማስበው ግን ተከታታይ የሆነ ብቃት ማሳየቱ ፍጹም ትልቅ ብልህነት እንዳለውም ያሳያል። በፋብሪዚዮ ሮማኖ የዩቲዩብ ዘገባ ላይ እንደተነገረው ከሆነ። ማጓየር ከዩናይትድ ጋር በአዲስ ኮንትራት ለመስማማት የሚችልበት ሁኔታንም እየተወያዩ ይገኛሉ። ማንቸስተር ዩናይትዶች የእንግሊዝ ብሔራዊ ቡድን ተጫዋችም በክለባቸው ለማስቀረትም ንግግሮችን ያደረጉ ሲሆን እርሱም ደግሞ በክለቡ መቆየቱን ለማራዘም ፍላጎት እንዳለው ይነገራል። ከማንቸስተር ዩናይትድ ጋር ግን ኮንትራቱን አራዝመው ለመቆየት ግን በቀጣይ ቀናት ምናልባት ደሞዙን መቀነስ ሊኖርበት እንደሚችል ጭምር ይታመናል። እድሜውም እየገፋ ከመሆኑ ጋር በተያዘ የሳዑዲ አረቢያ ክለቦች ግን ይህንን ተጫዋች በትልቅ ደሞዝ ጭምር ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አርሰናልን የተመለከቱ መረጃዎችን እናንሰ ጋሪ ኔቨል ይናገራል። እንግዲህ ጋሪ ኔቨል ለአርሰናል ተጫዋቾች እንኳን ደስ አላችሁ ሲል ነው መልእክቱን ያስተላለፈው። ለአርሰናል ተጫዋቾች፣ ለአርሰናል አሰልጣኝ እንዲሁ ደግሞ ለአርሰናል ደጋፊዎች በሙሉ የዘንድሮ የፕሪሚየር ሊግ ዋንጫ የእናንተ የሚሆን ይመስለኛል ና ኮንግራ ሲል ነው ሀሳቡን ያሰፈረው። ገና ግን ዘጠነኛው ሳምንት ላይ እንገኛለን። እኔ በእስካሁኑ ሕይወቴ በውድድር ዘመኑ መጀመሪያ ላይ እንዲህ እርግጠኛ ሆኜ አላውቅም፣ ሲል ጋሪ ኔቪል ይናገራል። የአርሰናል የሊጉን ዋንጫ የማንሳቱ ነገር እርግጥ እንደሚሆን እርግጠኛ ነኝ፣ ሲል ነው ጋሪ ኔቪል የተናገረው። ከመጠን በላይ በራስ መተማመን ወይም በአርሰናል ላይ ጫናዎችን መፍጠር ፈልጌ አይደለም፣ ነገር ግን ይህ አሁን ያለው ግልጽ ሁኔታ ነው። እነሱ ራሳቸውን እንደዚያ ሊሰማቸው ይገባል። አሁን አርሰናል ላይ እንግዲህ መመለስም የሚችልበት ጊዜ ይህ ነው። እድሉን አግኝተዋል፣ ስለዚህ ደግሞ መውሰድ ብቻ ነው የሚያስፈልጋቸው ሲል ጭምር ነው ጋሪ ኔቪል የተናገረው። አሰልጣኝ ሚኬል አርቴታ እንደዚህ አይነት ጥያቄዎች ቀርበውለት እንደነበር ይታወሳል። ነገር ግን ሚኬል አርቴታ እንደተናገረው ከሆነ ከወዲሁ እንደዚህ አይነት ነገሮችን ማንሳት ተገቢ ነው ብዬ አላምንም ሲል የተናገረው ገና ዘጠነኛው ሳምንት ላይ ነው የምንገኘው። ገና ረጅም ሳምንታቶች ይቀራሉ፣ 29 ሳምንታቶች ይቀራሉ። ወጥነት ይፈልጋል ይሄ ሊግ ስለዚህ ደግሞ በቀጣይ ጊዜያቶች የሚፈጠሩትን ነገሮች አናውቅምና ይህንን ነገር ጠብቀን ለመጓዝ ሙከራዎችን እናደርጋለን። እስከ መጨረሻው ድረስ ሊጉንም እየመራን ደግሞ ሻምፒየን ለመሆን ሙከራዎችን እናደርጋለን። ነገር ግን አሁን ላይ የሚፈጠሩት ነገሮች ስለማይታወቁ ከወዲሁ እንደዛ ብሎ መደምደሙ ግን ከባድ ሊሆን ይችላል፣ ሲልም ጭምር ነው የተናገረው። አርሰናሎች ግን ዘንድሮ በርካቶቻችሁ እንደሚጠብቁት እንግዲህ ዘንድሮ ዋንጫ ለማንሳት ትልቁ ቡድን ወይም ደግሞ ትልቅ ግምት ይሰጠዋል ተብሎ የሚጠበቀው ቡድን እንደሆነ ምንም ጥያቄ የለውም። ምክንያቱም ባለፉት እንግዲህ የክረምት ተጫዋቾች የዝውውር መስኮት ምርጥ የሚባሉ ዝውውሮችን ማድረጉ ይታወሳል። እና በዚህ የዘንድሮ ውድድር ላይ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የአውሮፓ ቻምፒየንስ ሊግንም ጭምር ለማሸነፍ ትልቅ ግምት ከሚሰጣቸው ቡድኖች መካከል አንደኛው አርሰናል እንደሚሆን ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙትና አርሰናሎች ይህንን ነገር ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። እንግዲህ አንዳንድ ዘጋቢዎች እንደውም ፉክክሮችን እያነሱ ይገኛሉ ምክንያቱም አርሰናል በዚህ ሲዝን በሊጉ ባደረጋቸው ጨዋታዎች እስካሁን ድረስ 3 ጎሎች ብቻ ነው የተቆጠረበትና በየጨዋታው በአማካይ ሲሰላ 0.33 ጎሎች ነው የተቆጠሩበት። በዚህ ብቃቱ መቀጠል ከቻለ ሲዝኑን ሙሉ 13 ጎሎች ብቻ ይቆጠርበታል ማለት ነው፣ በዚሁ የሚቀጥል ከሆነ ማለት ነው። ይህ ደግሞ ሲዝኑ በሊጉ ጥቂት ጎል የተቆጠረበት የሚለውን ሪከርድ እንዲሰበር ያደርገዋል። ከዚህ በፊት ይህንን ሪከርድ የሰበረው 2004-2005 የውድድር ዓመት ቸልሲ ነው፣ 15 ጎሎች ብቻ የተቆጠረበት እንደሆነ ይታወሳልና የያዘው ሪካርድ ቸልሲ ነው አርሰናል ደግሞ የቸልሲን ሪካርድ ሊያሻሸል የሚችልበት እድል ይኖራል ተብሎ እንደሚታሰብ ነው የሚታመነው ዘንድሮ አርሰናል ሶስት ግባዎች ብቻ ናቸው የተቆጠሩበት አርሰናል በዚህ ሲዝን የተቆጠረበት ጎል በቅጣት ምት በሊቨርፑሉ ጨዋታ ላይ እንደተቆጠረበት እናስታውሳለን ዶሚኒክ ሶቦስ ላይ ነው ይህንን ጎል ያስቆጠረው ከማዕዘን ምት የተሻገረ ኳስ ኒክ ቮልት ማደ የኒውካስል ዩናይትዱ ተጫዋች ጎል አስቆጠሮባቸዋል በክፍት ጨዋታ እንዲሁ ማንቸስተር ሲቲም ጎል እንዳስቆጠረባቸው ኤርሊንግ ሃላንድ እንዳስቆጠረ የምናስታውሰው ነው። እና ቸልሲ በ2004/2005 የውድድር ዓመት በአጠቃላይ በውድድር ዓመቱ የተመዘገበባቸው የጎል ብዛት 15 ነበርና እስከዛሬ ሪከርዱን የያዙት እሱ ነው። አሁን ላይ አርሰናል በ9 ጨዋታዎች 3 ጎሎችን ብቻ የተቆጠረበት ቡድን እንደሆነ ይታወቃል። ነገር ግን ገና 29 ጨዋታዎች ይቀራሉ እና ይህንን ነገር ከወዲሁ በትልቁ ማንሳት ግን ከባድ ሊሆን እንደሚችል በርካቶች እያነሱ ይገኛሉ። ከዚህ በኋላ የሚፈጠሩት ነገሮች ስለማይታወቁ ማለት ነው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናጋራችሁ። ሻቪ አሎንዞ በርከት ያሉ ቃለ መጠይቆችን አድርጓል። የተለያዩ ጉዳዮችንም ያነሳበትን ቃለ መጠይቅን ነው ያደረገው። እነሱን ጉዳዮች ደግሞ እንመልከት። አንድ ጋዜጠኛ ጥያቄ ያቀርብለታል። ላሚን ያማል በጨዋታው ላይ ጥሩ እንቅስቃሴዎችን ያልተንቀሳቀሰበት ምክንያቱ አንተ የእሱን እንቅስቃሴ ለመቆጣጠር የወሰንከው ከው እርምጃ ነው ወይ ተብሎ ጥያቄ ቀርቦለት ነበር። ሻቪ አሎንዞ ሲጠየቅ መላሹን ሰጥቷል። አይ አይደለም፣ እኔ እንደዚህ አይነት ግለሰቦችን ብቻ ያማከለ የጨዋታ እቅድ አላውጣም። ነገር ግን በጨዋታው ላይ ሪያል ማድሪድ አሸንፎ ሊወጣ ይችላል ብዬ የማስብበትን የጨዋታ ነገርን ነው መንገድን ነው ለመተግበር የሞከርኩትና እኔ ያንድ ተጫዋችን ብቻ ያማከለ ታክቲክን በጨዋታ ላይ ይዤ አልቀረብም። ቡድኑን እንግዲህ ጨዋታውን እንዲያሸንፍ የሚያደርግ ታክቲክን ይዤ ለመቅረብ ሞክሬያለሁ ሲልም ጭምር ነው ተናገረው። በአሰልጣኝነት የመጀመሪያ የኤል ክላሲኮ ድልህን አስመዝግበሃል እና ምን ተሰማህ የሚል ጥያቄም ቀርቦለት ነበር። ሻቪ አሎንሶ ሲናገር ለኔ ከምንም በላይ በጣም አስፈላጊው ነገር ደጋፊዎቻችን ቡድናቸው አሁንም ተፎካካሪና የበላይ መሆን እንደሚችል ማሰብን እንዲችሉ ማድረግና ደስተኛ መሆን እንዲችሉ ማድረግ ነው ከዚያም በተጨማሪ ይህንን ጨዋታ ማሸነፍ መቻላችን በቡድኑ የራስ መተማመን ላይ ትልቅ ጥቅምም ደግሞ ይሰጠናል ነገር ግን አሁንም ደጋግሜ መናገር የምፈልገው ነገር ቢኖር መረጋጋት አለብን ምክንያቱም የውድድር ዘመኑ በጣም ረጅም ነው ከዚህም በተጨማሪ ገና ብዙ ልናሻሽላቸው የሚገቡ ነገሮችም አሉ ብዬ አስባለሁ ሲልም ጭምር ነው የተናገረው ሻቪ አሎንሶ ቶኒ ክሮስ ይናገራል ስለ ሪያል ማድሪድ የኤል ክላሲኮ ድል ይህንን ጨዋታ በማሸነፋችን በጣም ደስተኛ ነኝ፣ ብሏል ቶኒ ክሮስ። የሚገባን ድልን ያስመዘገብነው ብዬ አስባለሁ። ባርሴሎና ወደ ጨዋታው ይዞት የመጣው አቀራረብ በሚገባ ተጠቅመንበታል። እውነት ለመናገር ውጤቱ ከእረፍት በፊት ከዚህም በበለጠ ከፍ ማለት ይችል ነበር። የሻቪ አሎንሶ ሪያል ማድሪድ ወደዚህ ጨዋታ ይዞት የመጣው የጨዋታ ስልት ብልጠት የተሞላበት ነበርና ጨዋታውን በማሸነፋቸውና ጨዋታውን ሪያል ማድሪድ በማሸነፉ በጣም ደስ ብሎኛል፣ ሲልም ጭምር ነው የተናገረው። የቀድሞ የሪያል ማድሪድ የአማካይ ስፍራ ተጫዋች የሆነ ቶኒ ክሮስ ነው ይህንን ሀሳብ የሰጠው። ቶኒ ክሮስ ስለ ቪኒሲዮስ ጁኒየርም አንዳንድ ጉዳዮችን አጋርቷል። እንደ ኤል ክላሲኮ አይነት ጨዋታ ላይ በምርጥ ብቃት እየተጫወትክ ተቀይረህ ደግሞ ስትወጣ ደስተኛ በጭራሽ ልትሆን አትችልም ሲልም ጭምር ነው ሀሳቡን እየተናገረው። ስለዚህም ደግሞ ይህንን እረዳለሁ፣ ምክንያቱም እኔም በአንድ ወቅት ተቀይሬ ስወጣ ደስተኛ ያልሆንኩበት አጋጣሚ ነበር ነገር ግን አንድም ቀን ወደ መልበሻ ክፍል አምርቼ ያላውቅም ሲልም ጭምር ተናግሯል። እና በጨዋታው ላይ ያደረገው ነገር የሚጠበቅ ነው ወይም ደግሞ እንግዲህ ብስጭቶች መኖራቸው አይቀሬ ናቸው፣ ነገር ግን መረጋጋት ደግሞ ያስፈልጋል ሲል ነው የተናገረው። የቀድሞ የሪያል ማድሪድ ተጫዋች ቶኔ ክሮስ ቪኒሲዮስ ጁኒየር በኤል ክላሲኮ ጨዋታ ተቀይሮ ሲወጣ ያሳየው ባህርይ በመጥፎ መውሰድ የለበትም በማለትም ጭምር ነው የተናገረው። እኔም ተቀይሬ መውጣትን አልወድም ነበር ያለው ቶኔ ክሮስ የተለየ ጨዋታ እየተጫወትክ በተለይ ደግሞ በእንደዚህ አይነት እንግዲህ ባለ ጨዋታ ላይ ስትቀየር ደስተኛ መሆን አትችልም ሲልም ጭምር ነው የተናገረው። ቪኒ ጁኒየር ጋርም የተፈጠረው ስሜታዊ ቅጽበት ነበር። ሁሉንም ነገር በቁም ነገር መመልከት የለብንም ሲል ቶኒ ክሮስ ይናገራል። አሰልጣኞችም እንደ ትልቅ ነገር መውሰድ የለባቸውም በተለይ ደግሞ የቀደሙ ተጫዋቾች ሆነው ያሳለፉ ሰዎች ይህንን ነገር በደንብ ይረዱታል ብዬ አስባለሁ ሲል ነው ቶኒ ክሮስ ስለ እንግዲህ ስለዚህ ተጫዋች ስለ ቪኒሶስ ጁኒየር ሀሳቡን የተናገረው። የቸልሲን ጉዳዮች ደግሞ እናንሳም እንደ ኒዛር ኪንሴላ ዘገባ ከሆነም ለአቼፖንግ ጥሪ ልታደርግለት ነው ተብሏል። የጋና ብሔራዊ ቡድን አሁን ላይ አቼፖንግ ለእንግሊዝ ከ21 ዓመት በታች ብሔራዊ ቡድን እየተጫወተ ነው። ነገር ግን የጋና ብሔራዊ ቡድን ግን ይህንን ተጫዋች በዋናው ብሔራዊ ቡድኑ እንዲጫወትም ጥሪ ልታቀርብለት እንደሆነ የሚያሳዩ መረጃዎች እየወጡ ነው። በቼልሲ ቤት ጥሩ ጊዜያቶችን እያሳለፈ ከመሆኑ ጋር በተያያዘ ነው። ባየር ሚኒኮች የኒኮላ ጃክሰንን የውሰት ወል ቋሚ ማድረግ አይፈልጉም። በዚህም ኒኮላ ጃክሰን ሲዝኑ ሲጠናቀቅ ወደ ቸልሲ ይመለሳል ተብሎ እንደሚጠበቅ ነው ፍሎሪያን ፕሌተንበርግ መረጃውን እያጋራው። እንግዲህ የቸልሲው ተጫዋች የሆነው ኒኮላ ጃክሰን አሁን ላይ ወደ ቀድሞ ክለቡ ቸልሲ ሊመለስ እንደሚችል እየተገለጸ ይገኛል። ይህ ተጫዋች ወደ ባየር ሚኒክ ለማምራት ትልቅ ፍላጎት እንደነበረው እና ኮንትራቱንም በቋሚነት እንደሚፈርም ሲታመን ነበር። ነገር ግን አሁን ላይ ወደ ቸልሲ የሚመለስበት እድል ነው እየሰፋም የመጣው። ሊቨርፑሎች እየተሳኩለት አይደለም፣ ይታወቃል በቅርቡ ተከታታይ ጨዋታዎችን ተሸንፈዋል። ከነዚህ መካከል ደግሞ በመጨረሻው ጨዋታ እንደተሸነፉ እናስታውሳለን። በሳምንቱ መጨረሻ በተደረገው የተወዳጁ የእንግሊዝ ፕሪምየር ሊግም ሽንፈት ገጥሟቸዋል በብሬንትፈርድ በክረምቱ የተጫዋቾች የዝውውር መስኮት ወቅት ወደ ግማሽ ቢሊዮን የሚጠጋ ገንዘብ ቢያውጡም ነገሮች ግን ለሊቨርፑል አልተሳኩም፣ እና ተስፋ መቁረጥም አሁን ላይ በተጫዋቾቹ አካል እንቅስቃሴ ላይ መታየት ጀምሯል። ይህ ደግሞ አንዱ የተስፋ መቁረጥ ቅጽበት። ሊቨርፑል ከፍራንክፈርት ጋር ባደረገው የቻምፒየንስ ሊግ ጨዋታ አሸንፈው እንደነበር ይታወሳል። ነገር ግን በድጋሚ ደግሞ በፕሪምየር ሊጉ በነበረው ጨዋታ ላይ በድጋሚ ሌላ ሽንፈትም ገጥሞታል። የሊቨርፑል ኮከብ አንድሪው ሮበርትሰን በልምምድ ላይም በቁጣ ተቃውሞውን ተጫዋቾች ላይ ሲያሰማ ጭምር እንደነበር ተነግሯል። ምክትል ካፕቴን እንደሆነ ይታወቃል። አንድሪው ሮበርትሰን እና በኮዲ ጋክፖና ፍሎሪያን ቨርትስ ላይም እንዲሁ በልምምድ ወቅትም በግልጽ የቁጣ ተቃውሞ ጭምር እንደገለጸባቸው ነው የሚናገረው። ክስተቱ የተፈጠረው የተጫዋቹ ፍጥነትና ቀልጥፍናን ለመፈተን ታስበው በተዘጋጀ የፈጣን ምላሽ የሩጫ ልምምድ ወቅትም እንደነበር ነው መረጃዎች የሚያሳዩት። ሮበርትሰን፣ ጋክፖና እርስ በርስ እንዲፎካከሩ ተደርጎ ነበር። በአሰልጣኙ ትዕዛዝ ኳስ ከወሰዱ በኋላ ወደ መጨረሻው መስመር መሮጥ ይጠበቅባቸው እንደነበር ነው የተገለጸው። እንግዲህ እሱ እንዳሸነፈው ያመነበት ጥረት ከተደረገ በኋላ ሮበርትሰን ውድድሩን እንደተሸነፈ እንደተነገረው ተዘግቧል። እንግዲህ ያልተጠራ የተስፋ መቁረጥ ቅጽበት ላይም እንዲሁ ሮበርትሰን መጥፎ ቃላትን ጭምር ተቃውሞም ጭምር ካሰማ በኋላ የልምምድ ኳሱንም መሬት ላይ ወርውሮታል ተብሏል። ክስተቱም እንግዲህ የተለያዩ ነገሮችን እንደፈጠረ ነው መረጃዎች የሚያሳዩት። አርነ ስሎት አሁን ላይ ይሄ ቡድን መረጋጋት እንዳለበትም ለማስረዳት ሙከራዎችን እያደረጉ ነው የሚገኙት። ወደ አሸናፊነታቸው ለመመለስም ትልቅ ስራ መስራት እንደሚጠበቅባቸው ነው የሚታመኑት። አምና ሻምፒዮን የነበረ ቡድን ነው እንግዲህ እዛ ቡድን ላይ ነው ጥራት ያላቸው ተጫዋቾችን የጨመሩት። ነገር ግን ወሳኝ የነበሩ ተጫዋቾቻቸውንም እንደለቀቁ ደግሞ መካዳ ይቻላል። ምክንያቱም ዳርዊን ኑኔስ ሉዊስ ዲያዝን ጨምሮ በዚህ ቡድን ውስጥ ጥሩ አስተዋጽኦዎችን ማት በተለይ የሉዊስ ዲያዝ እንዲሁ የትሬንት አሌክዛንደር አርኖልድ መውጣትም የእነሱ ቦታ በትክክል እንዳልተተካ በርካቶች ያምናሉ። ከትሬንት አሌክዛንደር አርኖልድ የሚገኙ የነበሩ በጣም ወሳኝ ወሳኝ የነበሩ ለጎሎች በጣም ቅርብ የሆኑ ፓሶችን አሁን በድጋሚ ይሄ ቡድን ማግኘት እንዳልቻለም ይታመናል እና ይህንን ነገር በትክክል ለማስተካከል ደግሞ ሙከራዎችን ማድረግ እንዳለባቸው ይታመናል። በቀጣዮቹ ጨዋታዎች ላይ ወደ ቀድሞ አሸናፊነታቸው እንዲመለሱ የሊቨርፑል ቡድን በተለይ በመከላከሉ ላይ በጣም ደከም ያለ የውድድር ዓመትን እያሳለፉ እንደሆነ እየተመለከትን ነውና እነዚህን ነገሮች በደንብ ማስተካከል እንደሚኖርባቸው ነው ዘገባዎች እየወጡ የሚገኙት። ሳላህ በክረምቱ አዲስ ውል መፈረሙን ከግምት ውስጥ በማስገባት ሩኒ አንድ ሀሳብን አቅርበዋል። ሩኒ በጥር ሞሐመድ ሳላህ ሊለቅ ይችላል ሲል ነው ግምቱን ያስቀመጠው። እንግዲህ ሩኒ ያቀረበው አስተያየትም ደጋፊዎችን ሊያስገርም ይችላል ተብሏል። ምክንያቱም በክረምቱ ሁለት ዓመታት ኮንትራትን የፈረመው ሊቨርፑሎች በአሁኑ ሰዓት ጥሩ ብቃትን ለማሳየት እየተቸገሩ ሲሆን የሳላ ደካማ አቋምም ጥያቄዎችን እያስነሳ ነው። ባለፈው የውድድር ዘመን የመርሲ ሳይድ ክለብ ወደ ፕሪምየር ሊግ ዋንጫን የመራው ግብፃዊ አጥቂም በዚህ የውድድር ዘመን ግን ግዴታውን መወጣት እንዳልቻለ ነው በርካቶች የሚያምኑት። የአርነ ስሎት ቡድን በተከታታይ አራት ጨዋታዎችን የተሸነፈ ሲሆን በቅርቡ ደግሞ በእንግሊዝ ፕሪሚየር ሊግም የመጨረሻውን ሽንፈት እንዳስተናገደ ይታወሳል። አራት ተከታታይ የፕሪምየር ሊግ ጨዋታዎችን መሸነፉን እናስታውሳለን። ሳላ ለረጅም ጊዜ በፕሪሚየር ሊግ ውስጥም እጅግ አደገኛ እንዲሁ ደግሞ በጣም በከባዱ የሚታይ አይነት የመስመር አጥቂ ተደርጎም ታይቷል። ሊቨርፑልን ከተቀላቀለ በኋላም በርካታ ክብረ ወሰኖችን የሰባበረ ሲሆን ክለቡ የሀገር ውስጥና የአውሮፓ ውድድሮችን ጭምር ጠቅልሎ እንዲያሸንፍም ትልቅ እርዳታዎችን አድርጓል። ነገር ግን በዚህ የውድድር ዘመን የደካማነት ምልክቶች እየታዩበት ነው የሚገኘው። ሩኒ ዘሰን ላይ እንደተናገረው ከሆነ በፖድካስቱ ላይ ሲናገርም፣ እኔ እንደማስበው ሳላህ ባለፉት ጥቂት ዓመታት ውስጥ ብዙ ጨዋታዎችን ተጫውቷል። እናም እሱ ዋናው ሰው ነበር። እናም ያንን ጫና ደግሞ ተሸክሟል። እርሱ ምናልባትም በእኔ እምነት ከአምስቱ ታላላቅ የፕሪምየር ሊግ ተጫዋቾች ውስጥ ይካተታል። ትንሽ የደከመ መስሎ ግን እየታየኝ ነው። በጠሮር ወይም ምናልባት በሚቀጥለው ክረምትም ክለቡን ቢለቅ አያስገርመኝም ሲልም ጭምር ነው የተናገረው። አንዳንድ ጊዜ መቀበል አይፈልጉም ነገር ግን በሚቀጥለው ጊዜም ይሄዳል፣ ይሸኙታል ሲልም ነው ግምቱን ያስቀመጠው። ሳላ በጠሮር ሊቨርፑልን ለቆ ቢሄድ ለተጫዋቹም ሆነ ለክለቡ እንግዲህ አንድ የበጣም ትልቁ ፍጻሜ ሊሆን ይችላል፣ ወይም በጣም ትልቁ ኮከባቸውን የሚያጡበት ፍጻሜ ሊሆን ይችላል ነገር ግን የሩን ኒ አስተያየት ከጠንካራ መሰረትነት ግን የራቀ ይመስላል። ሳላ በቅርቡ ነው አዲስ ኮንትራትና የተሻሻለ ኮንትራትም የፈረመው። በክለቡ ደግሞ እና ከደጋፊዎች ጋር ያለው ግንኙነት ከግምት ውስጥ በማስገባት ያንን ነገር ደግሞ የሚሳካበት እድል በጥሬ ተጫዋቾች የዝውውር መስኮት በጣም ጠባብ ይሆናል ተብሎ እንደሚታሰብ ነው መረጃዎችን የሚወጡት። በተጨማሪ በውድድር ዘመኑ አጋማሽ ላይ መውጣቱ ለሊቨርፑሎች ምንም ትርጉም አይሰጥም። ምንም እንኳን በዚህ የውድድር ዘመን የቡድኑ አቋምና ብቃቱ ደካማ ቢሆንም ሳላ ግን ባለፈው ጊዜም አቋሙን መለወጥና የሊቨርፑልን የማጥቃት መስመር መሪ መሆንን በድጋሚ እንደሚችል ጭምር ነው የሚታመነው። ፈጣሪ በድጋሚ ለዓለም ዋንጫ የመሳተፍ ድልን እንደሚሰጠኝ ተስፋ አደርጋለሁ ብሏል። ሊዮኔል አንድሬስ ሜሲ ነው ይህንን ሀሳብ የሰጠው። አርጀንቲናዊው ኮከብ ሊዮኔል ሜሲ በቀጣዩ የ2026 የዓለም ዋንጫ ውድድር መሳተፍ እንደሚፈልግ ነው የተናገረው። ሊዮኔል ሜሲ ሲናገርም በጥሩ አካላዊ ብቃት ላይ ከሆንኩኝ በዓለም ዋንጫ መጫወት እፈልጋለሁ፣ ሀገሬን ለመርዳት ወሳኝ ሚናን መጫወትም እፈልጋለሁ ሲል ጭምር ነው የተናገረው ሊዮኔል አንድሬስ ሜሲ ፈጣሪ በዓለም ዋንጫ ውድድር ላይ በድጋሚ እንድሳተፍ እድሉን እንደሚሰጠኝ ተስፋ አድርጋለሁ ሲል ሊዮኔል ሜሲ ይናገራል። አያይዞም አንድ መቶ ፐርሰንት መሆን ከቻልኩኝና ለቡድኑ ጠቃሚ የመሆን አቅሙ ካለኝም አያለሁኝ በዛን ደግሞ ውሳኔን ወስናለሁ ሲልም ጭምር ነው ሀሳቡን የሰጠው ሊዮኔል አንድሬስ ሜሲ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ መረጃዎችን ደግሞ አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።